ሐረር ከተማ በሚገኘው ህይወት ፋና ሁሉን አቀፍ ሆስፒታል አለ ቢራ የካንሰር ማዕከል ሕክምናቸውን ሲከታተሉ ያገኘናቸው የኮምቦልቻ ወረዳ ነዋሪው ዩሱፍ ሙሜ ከዓመታት በፊት የጀመራቸው መጠነኛ ህመም በወቅቱ ተገቢውን ሕክምና ባለማድረጋቸው ምክንያት አንገታቸውና ትከሻቸውን ማንቀሳቀስ እስከማይችሉበት ደረጃም የደረሰ ቢሆንም በማዕከሉ በተደረገላቸው ሕክምና አሁን ላይ ጤናቸው ከፍተኛ መሻሻልን አሳይቷል። እነሆ ያው ጅራ ሲጀምረኝ ከወገቤ ጀምሮ ነበር የሚያመኝ። ከዛም ወደ ማንጅራቴና አንገቴ ተሻገረ። እዚህ ስመጣ አንገቴንና ትከሻዬን ማንቀሳቀስ አልችልም ነበር። እዚህ ከመጣው በኋላ በተደረገልኝ ሕክምና አሁን አንገቴን እንደ ልብ ማንቀሳቀስ ችያለሁ። አሁን ሙሉ ለሙሉ እየተሻለኝ ነው። አገልግሎቱ በጣም ጥሩ ነው። መጀመሪያ የጨረር ሕክምና ወሰድኩኝ። እሱን ከጨረስኩ በኋላ አሁን ኬሞ እየወሰድኩ ነው። አገልግሎቱ ከኬሞ ናጉር በአርቲስት አሊ ቢራ የካንሰር ማዕከል እየተሰጠ የሚገኘው ሕክምና እንደ ዩሱፍ ሁሉ በርካቶች ከህመማቸው እንዲያገግሙ እያስቻለ ይገኛል። አሁን ወደ አራት ወር ሊሆን ነው እዚህ ከመጣሁ። አሁን የጤናዬ ሁኔታ በጣም እየተሻሻልኩ ነው፣ በጥሩ ሁኔታ ላይ ነው ያለው። አሁን መጀመሪያ እንደመጣሁት በጣም ያመኝ ነበረ። አሁን ግን እየተሻሻልኩ ነው። አሊ ጅሮ በፊት በጣም ከፍተኛ ችግር ውስጥ ነበር። አሁን ለፈጣሪና ለማዕከሉ ምስጋና ይግባው የወንድሜ ጤንነት ጥሩ ደረጃ ላይ ነው። ከዚህ በፊት ወንድሜን ለማሳከም ያልሄድንበት የለም። እዚህ ህክምና መከታተል ከጀመረ ወዲህ ድኗል ማለት እችላለሁ። ከዚህ በፊት ሞት አፋፍ ላይ ደርሶ ነበር። ቹኒ ከጭሮ ነው ሪፈር ጽፈውልኝ ወደዚህ የመጣሁት። እዚህ ከመጣው በኋላ አምስት የጨረር ህክምና አድርጌያለሁ። አሁን የኬሞ ህክምና አልወስድ ነው። በፊት ስመጣ በጣም ነበር የሚያም አሁን ህመሙ ቢኖርብኝም ከበፊቱ አንጻር በጣም ለውጥ አለው። አማስ የማዕከሉ አገልግሎትም ቀደም ሲል በአካባቢው የካንሰር ህክምና ባለመኖሩ ምክንያት በዜጎች ላይ የሚደርሰውን ግልት ተጨማሪ ወጪና ህመምን በማስቀረት እፎይታን ፈጥሯል። ባይዳ ከዚህ በፊት ከፍተኛ ወጪ ወጥተን አዲስ አበባ ድረስ ነበር ሄደን ህክምናውን የምናገኘው። አሁን ያ ሁሉ እንግልትና ወጪ ተቀርፎልን የረጅም ጊዜ ወረፋ ሳንጠብቅ በአቅራቢያችን ህክምናውን ማግኘታችን እጅግ ትልቅ ነገር ነው። እድለኞች ነን። ፈጣሪን እያመሰገንን ነው። አልሀምድሊላሂ የነ ገለተረብ ይገች ነው ይህ አገልግሎት እዚህ አካባቢ ይሰጣል የሚለው ወሬ ሰማሁት። ከዛ ከገለምሶ እንደገና ሪፈር ተደርጎ ወደዚህ መጣሁ። እዚህ ከመጣሁ በቃ አሁን ዳና በጣም በጣም ጥሩ ጥቅም ነው ያገኘንበት። ህዝቡም ለህዝቡም ቆንጆ ነው፣ እናመሰግናለን መንግስትም። ይሄ ማዕከል መከፈቱ ለአካባቢው ህዝብ ያለው ጥቅም ከፍተኛ ነው። ከዚህ በፊት አዲስ አበባ ነበር የምንሄደው። አሁን የተሟላ አገልግሎት እያገኘን ነው። በጣም ደስተኞች ነን። ማዕከሉ በምስራቁ የሀገሪቱ ክፍል ከሚገኙ ዜጎች ባለፈ ከተለያዩ የሀገሪቱ ክፍሎችና ከጎረቤት ሀገራት የሚመጡ ታካሚዎችን ተቀብሎ አገልግሎት እየሰጠ ይገኛል። የኛ ካንሰር ማዕከል ለምስራቁ ኢትዮጵያ ብቻ ሳይሆን እንግዲህ ከሌላ ቦታ ይመጣሉ። አሁን ከአዲስ አበባ አልፎ ከትግራይ፣ ከአማራ ክልል ከጎንደር ምናምን ይመጡ አሉ። እንዲሁም ከጎረቤቶች ሀገሮችም የሚመጡ ታካሚዎች አሉ። ከመቱሉ ከሶማሊላንድ ይመጣሉ። ከሶማሊያ ከጅቡቲ እንደም አልፈው ከኤርትራም መቶ እዚህ የሚታከሙ ፔሽንቶች አሉ። የጨረር ማሽን ደግሞ እዚህ ያለው እንደ ሀገርም እንደ ዓለምም ስታንዳርዱን የጠበቀ በዓለም ላይ የተኛው ዓለም ሄዶ ያለው ማሽኑ ነው። ዘመናዊ ማሽን ነው እዚህ። በጣም ጥሩ አቅም ያለው ማሽን ነው። አሁን ባለን የጨረር ሕክምና ና በኬሞ ኦልሞስት ብዙ የካንሰር ሕክምና ማስጠት የምንችልበት አቅም ላይ ነው ያለ ና በጣም ጥሩ እንግዲህ በአመት አትሊስት ከ6 እስከ 7 አካባቢ ፔሽንቶች እዚህ ማዕከል መጥተው ወይ ኬሚካል ሕክምና የጨረር ሕክምና ይወስዳሉ። በዚህም ሆነ በዛ አብዛኞቹ ፔሽንቶች የሁለቱም ሕክምና ያስፈልጋቸዋል። ምክንያቱም ካንሰርም በአንድ ነገር የምታክመው ነገር አይደለም። በኬሚካልም ሕክምና ያስፈልገዋል፣ የጨረር ሕክምናም ያስፈልገዋል። ስለዚህ ፍሎ በጣም ብዙ ነው። ስፔሲፊካሊ አብዛኛው መጀመሪያ ስንጀምር ያው ኬሞቴራፒ ነበር፣ ግን አሁን ደግሞ ጨረሩም ሲጀመር እንዳልኩክ ብዙ ሰው እየመጣ ህክምናውን እየወሰደ ይገኛል ማለት ነው። ማዕከሉ ዘመኑን በዋጁ የህክምና መሳሪያዎች የተሟላ አገልግሎት እየሰጠ ቢሆንም የካንሰር ታካሚዎች በወቅቱ ወደ ህክምና ማዕከላት ሄዶ በመታከም ረገድ ያሉ ችግሮች በስራው ላይ ተጽዕኖ እየፈጠረ ይገኛል። በብዛት የምታከሙት የጡት ካንሰር ነው አንደኛው። ከዛ እንደውም የማሰን በረጫፍ ካንሰር ነው ሁለተኛ ላይ ያለው ና እንዲህ የጉሮሮ የሚበሉበት አካባቢ ያለው ካንሰር ና ሶፋራንጃል የሚባሉ ካንሰር በጣም ብዙ የሆኑ ታካሚ የሚመጡ በጨራር ህክምና የሚሰጠው ናቸው። በአሁኑ ሰዓት አብዛኛው የሚመጡት ፔሸንቶች ትንሽ ከፍ ያለ ደረጃ ላይ ያሉና ለህክምናም በጣም የሚያስቸግሩ ፔሸንቶች ናቸው የሚመጡት ማለት ነው። አንዳንዶቹ እንደውም ከህክምናም አልፈው ለህክምና ራሱ አቅማቸው ከደከመ በኋላ ነው። ስለዚህ እየተሰራ ያለው ግንዛቤ ብዙ ስራዎች ቢሰሩም አዝጋቢ ነው የሚባል አይደለም። መቀጠል አለበት። ኮንሲስተንት የሆነ ስራ መሰራት አለበት።